የብሔሮች ብሔረሰቦችና ሕዝቦች በዓል በማዕከላዊ ኢትዮጵያ ክልል ይከበራል። በፌዴሬሽን ምክር ቤት አስተባባሪነት እና በማዕከላዊ ኢትዮጵያ ክልል አስተናጋጅነት የሚከበረው ይህ በዓል በቂ ዝግጅትም ተከናውኖለታል። ከሆሳና በቀጥታ መስመራችን ላይ የሚገኘው ባልደረባችን ሰለሞን በየነ ደግሞ ተጨማሪ መረጃዎችን ይነግረናል። እንዴት አምሽታል ሰለሞን? መረጃዎችን ቀጥል። የሸዋና ሳሙኤል የዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ነው ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በዚህ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ በተለይም የማጠቃለያ ምዕራግ ብሩ ከነገ ህዳር 25 ቀን ጀምሮ እስከ 29 የሚከናወን የሚሆነውም ባለፉት 19 ዓመታት በኢትዮጵያ ይህ በዓል በተለያዩ ከተሞች እየተዘዋወረ መከበር የቻለ በዓል ነው። በዘንድሮ ዓመትም የማዕከላዊ ኢትዮጵያ ክልል ራሱን ክልል አድርጎ ካደራጀ በኋላ የሚከበር ነው የሚሆነውም እንግዲህ ባለፉት ጊዜያት ይህ በዓል ሲከበር በህዝቦች መካከል መቀራረብን እንደዚሁም ደግሞ ባህልንና ሌሎች ልምዶችን የማካፈል ስራዎች ሲከናወኑበት ነበር። በተለይም የህገ መንግስት አስተምሮት ስርዓቶችም በህዝቦች መካከል ሲከናወን የነበረበት ነው። እንደሚታወቀው ኢትዮጵያ በዘንድሮ አመት የተለያዩ ሜጋ ፕሮጀክቶችን ጀምራለች። ይህም በዲሞክራሲያዊ መንገድ ህዝቦች ልማታቸውን እንዲያረጋግጡ የሚያስችሉ ስራዎች የተከናወኑበት ነው። እነዚህ ሜጋ ፕሮጀክቶች በሁሉም ክልሎች የዜጎችን ተጠቃሚነት የሚያረጋግጡ መሆናቸው ደግሞ ዘንድሮ የሚከበረውን በተለይም ከመሪ ቃሉ ጋር ብሔራዊ አይነት እንደዚሁም ደግሞ በዲሞክራሲ አይነት ተጠቃሚነትን የሚያረጋግጥ ስራዎች የተከናወኑበት ነው። የማዕከላዊ ኢትዮጵያ ክልልም ባለፈው አመት ከደቡብ ኢትዮጵያ ክልል አስተናጋጅነትን ከተረከበ ጊዜ ጀምሮ ላለፉት አንድ አመታት ዝግጅቶችን ሲያደርግ ቆይቷል። ይህም ዝግጅት እንግዲህ ሲያከናውን ከቆየ በኋላ አሁን ላይ የማጠቃለያ መራግ ብሩ በዚህ ክልል ከነገ ህዳር 25 ቀን ጀምሮ የሚከበር ነው። የሚሆኑት ከህዳር አንድ ጀምሮ በተለይ ደግሞ የተለያዩ ክልሎች በክልል ደረጃ እንደዚሁም ደግሞ የኢትዮጵያ ኤምባሲዎችና ቆንስላ ጽህፈት ቤቶች በሚገኙባቸውም የተለያዩ ሀገራት በተለያዩ መልኩ ሲከበር ቆይቷል። እንደዚሁም የከፍተኛ ትምህርት ተቋማት በትምህርት ቤቶችም፣ እንደዚሁም የመንግስትና ሌሎች ተቋማትም ሲከበር ቆይቷል። ይህ በዓል እንዲት ሲጠቃለል ደግሞ በዚህ በሆሳና ከተማም ከነገ ጀምሮ የሚከበር ነው። በተለይም ከነገ ጀምሮ ሲከበር የተለያዩ ስያሜዎች ተሰጥተውት ነው። በነገው ዕለት የወንድማማች ቀን፣ በ26 ደግሞ የአብሮነት ቀን፣ በ27 የማዕከላዊ ኢትዮጵያ ቀን፣ በ28 የምክክር ቀን እንደዚሁም ደግሞ በ29 ደግሞ ኢትዮጵያውያን በጋራ ሆኖም የኢትዮጵያዊነትን ቀን የሚያከብሩበት ዕለት ሆኖ ነው የሚከበረው። በተለይም በዋዜማው የምክክር ቀን በመሆን ኢትዮጵያ በዘንድሮ ዓመት እየመከረች የምትገኝበትን እድሎችን የማስፋትና ብሔሮች ብሔረሰቦች መካከል ደግሞ ሀሳቦችን የመለዋወጥ እድሎችን እንዲፈጥር በማመን ይህ እንደሚከናወን ነው የተገለጸው። ይህም በቀጣይ አምስት ቀናት በሚከናወኑ መርሃ ግብሮችም በዓሉ በደማቅ ሁኔታ በማዕከላዊ ኢትዮጵያ ክልል የሚከበር ነው የሚሆነው። እንግዲህ የሆሳና ከተማ ባለፉት አመታት ስታከናውን የነበረችውን ዝግጅቶች አጠናቃለች። ከተማም ከወትሮ በተሻለ መልኩ ልማቶቿን እንደዚሁም ደግሞ አጠቃላይ የኢኮኖሚ መነቃቃት እያሳየች ትገኛለች። ሆቴሎች እንደዚሁም ደግሞ በመንገድ መሰረት የቤተ ልማትና በሌሎች ስራዎችም ከተማዋን በተሻለ መልኩ እድገትና የመነቃቃት ስራዎች ይታዩበት ነው። አጠቃላይ ዝግጅቷን አጠናቃም የብሔሮች ብሔረሰቦች ተወካዮች እንደዚሁ ደግሞ እንግዶችን ለመቀበል በዝግጅት ላይ ትገኛለች። ይህንንም አስመልክተውም የክልሉ ሰላምና ጸጥታ ቢሮ መግለጫ ሰጥቷል። ባለፉት አመታት ይህንን የክልሉን አዘጋጅነት ተከትሎ በሰላምና ጸጥታ ረገድ የተሻለ መርሃ ግብር ለማከናወን ዝግጅት መደረጉን ያስታወቀው ይህም ከጎራባች ክልሎች ጋር በመነጋ እንግዶች ወደ ሆሳና ከተማ ሲመጡ በቆይታቸው እንደዚሁ ደግሞ አጠናቀው ሲሄዱ ደህንነታቸው ተጠብቆም የመለሱ ዘንድ ስራዎች መከናወናቸውም የክልሉ ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ ተመስገን ካሳ ገልጸዋል። ይህም በስኬት የተከናወነበትና በተለይም ከታችኛው አደረጃጀት እስከ ከፍተኛ ድረስ ባሉት ሆሳና ነዋሪዎች ጨምሮ በክልል በፌዴራል ደረጃ የተቀናጀ ስራዎች እየተሰሩ እንደሆነና ሚም ዝግጅት መጠናቀቁን በጎ ፈቃደኞች ጭምር በዚህ መርሃ ግብር ላይ ተሰማርተው በዓሉን በከፍተኛ ሁኔታና በደመቀ ሁኔታ ለማክበር ዝግጅት ማድረጋቸውን ገልጸውልናል። እንግዲህ ሆሳና ዝግጅቶቿን አጠናቃ ከነገ ህዳር 25 ጀምሮ ለተከታታይ አምስት ቀናት ኢትዮጵያውያንን በዚህ በብዛ ባህል ያላትን ኢትዮጵያን ተቀብለው በጋራ ለማክበር ዝግጅቶቻቸውን አጠናቋል። በሆሳናም በድምቀት ለማክበር ሽሩጉዶቿን አጠናቃለች። እንግዲህ ለሳቱ ያሉ መረጃዎች ይህን ይመስላሉ። የሸዋና ሳሙኤል ሰለሞን ሀያኛው የብሔሮች ብሔረሰቦችና ህዝቦች በዓል ከሚከበርበት የሆሳና ከተማ ላደረስከን ዘርዘር ያለ መረጃ እጅጋር ገን እናመሰግናለን። መልካም ምሽት ይሆንልን።